እንዴት እንደምታምር እዩአት። በጣም የምታምር ፈርጥ ጥበብ ነገር ነች፣ ቆንጆ ነች። እነዚህ ጥለቶች ደግሞ እንዴት እንደሚያምሩ እያቸው። ሁለት ከለር አለው፣ በዚህም በዚህም ከለር አለ። የድሮ ልብስ ናቸው ከነገራችን ላይ በቀጣይም ብዙ ነገሮች ለማድረግ እንዳሰብሽ ቅድም ስትነግሪኝ ነበረ። ዛሬ ደግሞ ይህ በረከት እንዲያመልጠኝ አልፈለኩም እና ብላ ነው ይህንን ቼኩን ስንገለብጥ የምናየውን ቁጥር ይዛ የመጣችሁ ከፊት ለፊቶቹ ታያቸዋለህ? ይህ ይሄ ከፊት ለፊት የሚሆነው ነው። ከዚህ ያንሳል። ከፊት ስለሚሆን ወራጭ ይፈልጋል። ሰማዩ ከለር የሚወድ ይኖራል፣ ግሪን ከለር የሚወድ ይኖራል። በጣም የሚያምሩ ቀጭን ጥበቦች ናቸው። ሞቅ አርጋችሁ እስኪ ጋብዟት ወሰን፣ ወደዚህ ወይዘሮ ወሰን ከወሰን ጥበብ፣ ሞቅ አርጋችሁ ወደዚህ እስኪ ሙሉ ስምሽን እባክሽ። ወሰን መኳን ትባላለሁ። በስራዬ ደግሞ ወሰን ጥበብ። ወሰን ጥበብ እንዴ! የራሷን ነው ያረገችው፣ ያደረገችው ግርማቸው። እንኳን ደህና መጣችሁ። እርግጠኛ ነኝ ያው በደንብ ምርትሽን እያስተዋወቅሽ ነው ጎንደር ነው የነበር፣ ነው በዚህ ዓመት ነው አዲስ አበባ የመጣ፣ ነው ስኬት እየሰራ ነው፣ እግዚአብሔር ይመስገን። ያው ጎንደር ላይ የምታውቁት ወሰን ጥበብ አሁን አዲስ አበባ ቅርንጫፉን ከፍቷል። ይህን የመሳሰለ ቀሚስ እያመረትን በመላው ዓለም ስለሆነ ይህ ፕሮግራም የሚታየው በያላችሁበት እናደርሳለን እያለች ነው የወሰን ጥበብ ባለቤት ወይዘሮ ወሰን ሰይፊ። በመላው ዓለም እናደርሳለን። በእርግጥ በኢትዮጵያ አቆናል ብዙ ሰው ያዘናል ወደ ውጭ ነው የሚያልብስ የሚላከው። ዩቲዩብ ላይ ስለምንሰራው ማለት ነው። እና በዚህ አጋጣሚ መቅዶኒያን ከአሁን በፊት ስለጎበኘን አላስቻለንም፣ ለገና አድርገናል። በእርግጥ ሶስት መቶ ሃምሳ ሺ ብር አልባሳት አልብሰናል። ለእናቶች መቀበያ ልብሶችን አልብሰናል። ግን አሁንም በረከቱ ተሳታፊ ለመሆን ተጨማሪ ይዘው ነው የመጡት እንጂ ከአሁን በፊትም ው የነበረ ነው። ስለ መቅዶኒያ እስኪ ትንሽ አብረው ከጎበኙ በቃ መቅዶኒያ ማለት በቃ ለራስ ለህይወት መማሪያ ነው። ትምህርት ቤት ነው። እና ከዚህ በላይ ምንም በቃ በተለይ ከተማ የሚውል ሰው በጣም ብዙ አለም አልሞላልኝም ብሎ የሚያስብ ሰው መቄዶንያ ቢዝቶ ቢጎበኝ ህይወቱን ይጎበኛል ያሻሽላል። እያስባለሁ አመሰግናለሁ። በጣም ደስ ይላል። ያው እንግዲህ ከአሁን በፊት የሚደረገው ልግስና እንዳለ ሆኖ ዛሬም ደግሞ ከበረከቱ ተካፋይ እንድንሆን የአረጋውያኑን ምርቃት እንድናገኝ ብላችሁ ነው እዚህ ድረስ የመጣችሁት። በቀጣይም ብዙ ነገሮችን ለማድረግ እንዳሰብሽ ቅድም ስትነግሪ የነበረ ተጨማሪ ነገር ይህን ሰርፕራይዝ ገልጬ ከማሳየት በፊት ማለት የምትፈልጉትን ነገር ልስማ። ማለት የምፈልገው ሰው ለመርዳት ሰው በቂ ነው። በቃ ቢኒያም ሁላ የሚናገረው ነገር ነው። እኛ ደግሞ ሞልቶልን አይደለም እዚህ ጋ የመጣ ነው። የሚገርም ሳይት የሆነ ቢዝነስ አስበን ለዛ ብር የሰበሰብን የነበር ነው። እስኪ ሞላለ የጠበቅን ማለት ነው። ግን ይህ በረከት እንዲያልፈን ስላልፈለግን ደግሞ አጉድለን አመጠናል። ፈጣሪ ደግሞ ይሞላበታል። ጣቤ ደስ ይላል። ምክንያቱም ያሰብነው እራሱ እንዲሳካ በዚህ ስራ ውስጥ ይሄንን ነገር ከላዩ ላይ አንስቶ መስጠት በራሱ ባለፈው እንደም ዶክተር ወዳጀነ ሲል ነበር። እንደዚህ ይዘን ቆመናልና ስንለቀው ነው እዚህ ላይ የሚጨመርልን ብሏል። ያሰባችሁት ይሳካላችሁ። አሜን። ሰይፈየ፣ አሜን አሜን። በዚህ አጋጣሚ የምናገረው መቀደኛ ላሉ እናቶች ሁሌ መቀደኛ፣ ሁሉም ሰው ስጋው ደግሞ ተቀባይ ነው፣ በኦርቶዶክስ እምነት ተከታይ ማለት ነው። ለማንኛውም ኦርቶዶክስ ተከታይ ለሆኑት እናቶች አዲስ ተቀባይ ለሆኑት ማለት ነው። የሐበሻ ቀሚስ በማንኛውም ጊዜ ሀያ የሚጠይቁኝ፣ ሰላሳ የሚጠይቁኝ አቀርባለሁ። ለምን በረከቱን ፈልገዋለሁ፣ ለራሴ ብዬ ነው የማደርገው። ስለዚህ ሰኬኒያ መጠየቅ ትችላላችሁ። እስኪ ፊት ለፊት የክብር ዶክተር ቢኒያም ይታየኛልና ሞቅ አድርጋችሁ ወደዚህ ጋብዙት እስኪ ቢኒ ቢኒ ምናልባት አሁን መጨረሻ ላይ ወይዘሮ ወሰን ያለችውን ከሰማህ የሚፈለግ ከአሁን በፊትም በልግስና ውስጥ የተለያዩ ልግስናዎችን አድርጋለች። ዛሬ ደግሞ ይህ በረከት እንዲያመልጠኝ አልፈለግኩምና ና ብላ ነው ይህንን ቼኩን ስንገለብጥ የምናየውን ቁጥር ይዛ ይመጣችሁ እና ከዛ አንጻር የመቅዶኒያ ቤተሰብ እንደመሆናቸው ጥንዶቹ የምትለው ነገር ካለ አመሰግናለሁ። ወሰን ከዚህ ቀደምም ከነባለቤቷ ጋር ሆና ለእኔም ለራሴ ለባለቤቴም ለመቄዶንያ አረጋውያኖችም የሀገር ባህል ልብስ ለወንዶችም ለሴቶችም በጣም ብዙ ሀገር ባህል ልብስ አናለች እና በዚህ አጋጣሚ በጣም አመሰግናለሁ። ዛሬም ያው እንግዲህ እስከዛሬ ያለው ልግስና እንዳለ ሆኖ ወሰን ጥበብ ሀገር ባህል ልብሶችን ከፈለጋችሁ ማዘዝ ትችላላችሁ። እስካሁን ድረስ የምታደርገው ልግስና እንዳለ ሆኖ አሁን ደግሞ በተጨማሪ ለዚህ ምሽት መቅዶኒያ ለሚያስገነባቸው ህንፃዎች የፊኒሽንግ ማቴሪያል መግዣ የሚውል በጥሬ ገንዘብ ደግሞ መቶ ሺህ ብር አበርክታለች። ዛሬ ደግሞ መጠን ያሉ ቀጫጭን ጥበቦች እኛ ራሱ ማሳየት ናፈቀን አይደለም። ከስተመር ከስተመር ደግሞ ማየት ናፍቆታል። ከ10 ሺህ እስከ 15 ከ16 ሺህ ብር ባሉት መካከል ያሉ ቀጭን ጥበቦች እናሳያቸው እስኪ። ዛሬ ደግሞ በአዲስ ነገር እስኪ ከተመቻችሁ እንደዚህ ያልኩ አሳያቸዋለሁ። ከዚህ በኋላ እንዴት እንደሚያምር እዩት፣ ግን እኔ ለምደውብኝ ወደ ሌላ አደርግ አይ ልማድ፣ እንዴት እንደምታምር ዩት። በጣም የምታምር ፈርጥ ጥበብ ነገር ነች፣ ቆንጆ ነች። እሺ ምታምር ቀጭን ጥበብ ነች። ነጠላው እንደዚህ ያምራል። መነኑ ሁለት አይን መነን ነው። ነጠለው ትልቅ ነው። እጅግ በጣም ቆንጆ ልብስ ነው። እንዴት እንደሚያምርዩት ይዩት። ዋጋው አልቆልታ 14 ሺ ብር ነው። ነጠለው ትልቅ ነው። ነጠለው ተቋጭቷል አጋጣሚ ይሄን ይመስላል የትእዛዝ ነው። አዎ ለቤተክርስቲያን ቢፈልጉ ቀለልላለ ትልቅ ፕሮግራምን መሆን ይችላል። በቀላሉ የሚያደምቅ ልብስ ነው። እንዲሁም ሰማያዊ ከለር ለምትወዱ ደንበኞች ይሆናቸዋል። እንደዚህ አይነት ነገር በወራጅም መሰራት ይችላል። ነገራችን ላይ አንገትና እጅም መሰራት ይችላል። ንቅሳትም ሆኖ መሰራት ይችላል። ወደዚህኛው ስንመጣ ደግሞ ግሪን ልብስ ነው። በቀይ ከለር ማሳይተናቸዋል ከሌላ ቪዲዮ ከተሰራ ልብስ ላይ በዚህም ያምራል። ይሄ ዲዛይን የራሴ ዲዛይን ነው የኔና የሸማኔው ዲዛይን ነው ተመካክረን ነው። እጅግ በጣም ነው የሚያምረው። ፐርፕል ነገር አለው ይሄ ግሪን አለው። ዋጋው ልቆለቴም 14 ሺህ ብር ነው። ነጠላው እስከ ሁለት ሜትር ከአርባ አካባቢ ነው። ትልቅ ነጠላ ነው የሚሸምነው በትእዛዝ ነው የሚሸመነው። ነጠላቸው ትልቅ ነው። በዛ ላይ ደግሞ አምስት አርብ ነው። በአራት አርብ ለምትፈልጉ ትችላላችሁ፣ ግን ይሄ አምስት አርብ ነው። አራት አርብ ብላችሁ ማዘዝ ትችላላችሁ። ዋጋው ይሄ መልቆልጥ አስራ አራት ሺህ ብር። ይሄ ለወራጅን ብዙ የሚመች ጥልፍ ስላልሆነ አንገትና አጁ ነው የሚጠለፈው። እንግዲህ መጠን መጠን ያለ ጥለቶች እያላችሁ ነበር በጠየቃችሁን መሰረት አቅርበንላችኋል። ችኛዋ ጥለት ደግሞ እንደ ፒንክ ነገር ናቸው። ፒንክ ፒች ነገር ነው የሚባለው። እንዴት እንደሚያምር እዩት። በጣም የሚያምር መጠነኛ ጥለት ያለው ልብስ ነው። ይሄ በግሩፕ ብታዙት ያደምቃችኋል። በሰፊ ጥለትም አለው በጠባብ ም እንደዚህ ያለው ቆንጆ ልብስ ነች እችናችሁ ነጠላዋ ነጠላዋ እስከ ሁለት ሜትር ከሀያ ይሆናል ለምን ሳገላብጠው አውቀዋለሁ ቀን ሙሉ ሰው ሲያስፈልስህ እንደገና ስታጥፍ ምናምን ምትለው ስለዚህ ነጠላው ርዝመቱን አውቀዋለሁ ሁለት ሜትር ከሀያ ይሆናል ሁለት አይመን ነው እስካሁን ያሳየኋችሁ ልብሶች በሙሉ ሁለት አይመን ናቸው አንድ አይመን የለንም አሁን እንግዲህ ሁለት አይመን ነው አይገባም የለም ገበያ ላይም እንዴት እንደሚያምር እዩት። በዚች ብቻ ብትጠለፍም ያምራል። ይሄኛው ከገባ ትንሽ ደመቅ ስለሚል በእነዚህ ብቻ ቢጠለፍ እጅግ በጣም ያምራል። ዋጋው አልቆለት ይሄ አስራ ሶስት ሺህ ብር። እነዚህ ጥለቶች ደግሞ እንዴት እንደሚያምሩ እያቸው። ሁለት ከለር አለው። በዚህም በዚህም ከለር አለ። የድሮ ልብስ ናቸው። ከነገራችን ላይ እንደ አዲስ አሸመኛቸው ነው። የድሮ ራምጠው ብዬ ነው። አምስት አርብ ናቸው። በአምስት አርብ ነው ያሸመንኳቸው። ይህም ይህም አምስት አርብ ነው። ነጠላው ትልልቅ ነው። እስከ ሁለት ሜትር ከሰላሳ ይሆናል ነጠላው። ይሄ ለቤተ ክርስቲያን ቀለል ብሎ ለመልበስ ለምትፈልጉ ወላ በቃ ቀጭን ጥበብ የሚያምረው ሰው ብዙ ነው። ቀጭን ጥበብ ይሄ ወራጁ ነው። እኳ ቢጠለፍላችሁ ያምራል። ወርታችሁ ወርዶ ሲቀጥል አምስት አርብ ነው። ነጠላው ትልቅ ነው። መነኑ ሁለት አይን፣ ሁለት አይን መነን፣ ጥቅጥቅ ያለ መነን ነው። በጣም ነው የሚያምረው። በሁለቱም ከራ ዋጋው አልቆላችሁ 11 ሺህ ብር ናቸው። ጠሎ ነው ያያችሁ። ትልቅ የቀጭን ጥበብ ነጠላ አይመስልም። ለምንድን ነው? በትእዛዝ ስለተሸመነ በምትፈልጉት ከለር ዘዙት። በብዛትም ማዘዝ ትችላላችሁ። ሸማኔ በእጃችን ስለሆነ የዚህ ዋጋው አልቁለት 11 ሺህ ብር ነው። ይችም እንዲህ ለየት ያለች እጅግ በጣም የምታምር አታምርም ቴዲዬ? ወይኔ እንዴት እንደምታምር ዝም ያለች ግን ብታምርታዩናቸው ቀጭን ሆኖ እራሱ ያልታዩ ናቸው እና ለዛ፣ ከሆነ እኔ ቀጭን ጥርጥሩ ነገር እያጣሁ ነው ማለት። ከነገራችን ላይ ቪዲዮ ምን ማናስቀርጽ ልባችን የሚያደርስ ልብስ ስለምናጣ ያመንበትን ስለምናመጣ ነው። ና ይህም ሁለት ኃይል መነን ነው እንደምታዩት በጣም ነው የሚያምረው መነኑ ጥቅጥቅ ያለ መነን፣ እንዲሁም ለስላሳ መነን፣ ቆንጆ መነን። ይሄ ሸማኔ ጎበዝ ነው፣ በጣም ጎበዝ ሸማኔ ነው። ይሄም አምስት አርብ ነው፣ አምስት አምስት አርብ አድርጋችሁ እያልኩት አምስት አርብ ነው። ነጠላው ትልቅ ነው። የቀጭን ጥበብ እምሮታችሁ ይውጣላችሁ። ወደዚህ ራሱ ወርዱ ሰፊ ነው፣ ወደዚህ ራሱ ወርዱ ሰፊ ነው። ሲቀጥል ወደዚህ ረዥም ነው። የቀጭን ጥበብ ነጠላ አይመስልም ለእናንተ ይመጥናል ብለን ያሰብነውን ይገባችኋል ብለን ያሰብነውን ነው የምናቀርብላችሁ። እንዴት እንደምታምር እያት። ዋጋው አልቆለት 12 ሺህ ብር። እቺ ቀጭን ጥበብ ደግሞ እንዴት እንደምታምር እያት። በጣም ነው የምታምረው። እቺ ደግሞ ግሪን ከለር ነች። እቺ አምስት አር ብላት። ይችም ወራጅ የምትሰራ ነች። ወርታች ወርዶ መጠለፍ ይችላል። ሁለቶቹ ትንሽ ናቸው። ከፊት ለፊቶቹ ታያቸዋለህ። ይሄ ከፊት ለፊት የሚሆነው ነው። ከዚህ አንሳልሄ ከፊት ስለሚሆን ወራጅ ይፈልጋል። ችኛ ሰፊ ነች። ይሄኛው አንድ ባንድ መደብ ብቻ ነው የተሰራች። እንዴት እንደምታምር እዩት። በዙሪያም ከፈለጋችሁ እሰራላችኋለሁ በአራት አርብ አድርጌ፣ በወራጅ ግን በአምስት አርብ በአራት አርብም ትችላላችሁ። እንዴት እንደሚያምር እዩት። ወራጅ ከፈለጋችሁ ይሄ አስራ አራት ሺ ብር ነው። ዙሪያ ከፈለጋችሁ አስራ ሁለት ሺ ብር ነው የሚሸጥላችሁ። በጣም ነው የሚያምረው። ነጠላውም ቆንጆ ነው። ሊቋጭ ወጣ ላጋጣሚ ትዕዛዝ ስለነበረው ማንደራደርባቸው ልብሶች ናቸው። ኮርተን የምንሸጣቸው ማለት ነው። ደንበኛ የሚያስደስት በብዛት ማዘዝ ትችላላችሁ። ለሰርግ ራሱ ያዘነጣል። ለግሩፕ ይሄ ልብስ እንደምታዩት ቅድም ምን ብለናችሁ ነበር? በግሪን አለው፣ በቀይ አለው። ይሄ ሰማያዊ ነው የሚባለው። ይሄ በብሉ አለው ብለናችሁ ነበር። በግሪን ቀድመን አሳይተናቸዋል። አንድ ላይ ለማሳየት ብዬን ያወጣት ይሄን ይመስላል። በግሪን ይሄ በሰማያዊ በምትፈልጉት ከለር ማዘዝ ትችላላችሁ። እነዚህ አምስት አምስት አርብ ናቸው። በብዛት ከፈለጋችሁ ኦርደር ማድረግ ይጠበቅባችኋል። ማለትም ጊዜ ይፈልጋል። አሸምኜንም አሰራላቸው አዲስ ዲዛይን ናቸው። ሸማኔውን ኦርደር ሳደርገው ተሎ ሸምኖ ያመጣል። መነኑ እጅግ በጣም ቆንጆ ነው። ነጠላው ትልቅ ነው። እስኪ ነጠላው ላሳያቸው፣ ነጠላውን እዩት። የቀጭን ጥበብ ነጠላ አይመስልም ታዩታላችሁ። ሁለት ሜትር ከአርባ አካባቢ ነው። በጣም ነው የሚያምረው። ዋጋው አስራ አራት ሺ ብር ነው። በፈለጋችሁት ከለር መርጣችሁ ከፈለጋችሁ በቀይ ከለር፣ ከፈለጋችሁ በብሉ አሊያ በግሪን መነኑ። ሁለት ታይ መነኑ ነው በቃ ቆንጆ ሸማኔ የሰራው ነው። ጎበዝ ሸማኔ ማለት ነው። ዋጋው 14 ሺ ብር በአምስት አርብ። ይሄ ልብስ ደግሞ እዩት እንዴት እንደሚያምር ፒንክ፣ ሰማያዊና ቢጫ ነው። እዚህ ስራ ያለው ውስ ውስ ነው። በጣም ነው የሚያምረው። እነዚህ ፈርጦች ናቸው በእጃችሁ የሚነኩ ፈርጦች ናቸው። እንደዚህ ስዳሰሷችሁ ቁጭ ቁጭ ቁጭ ብሎ የሚታወቅ አይነት አሁን ይሄን ስዳሰሰው አንድ አይነት ነው ስሜቱ። እዚህ ፈርጥ ነው እንዴት እንደሚያምር። አራት አርብ ይሄኛው ልብስ መነኑ ሁለት አይ መነኑ። ምንም ጥያቄ የለውም ቆንጆ ሁለት አይ ነው። በጣም ነው የሚያምር። አንገትና እጅ ቢጠለፍ ይመረጣል። ለምን እንደዚህ አይነት ከለሮች ሲጠለፉ ደመቅ ሊሉ ይችላሉ፣ በሲንጀር ሲሰሩ። ስለዚህ አንገትና እጅ በትንሹ ቢጠለፉ ግን ቆንጆ ልብስ ነው ይሄ። ዋጋው አልቆልጥ 14 ሺህ ብር ነው። ነጠላው ይሄን ይመስላል። ነጠላው በጠባቡ ላይ ተሰራችው። ነጠላው እስከ ሁለት ሜትር ከ20 ነው። እንዴት እንደሚያምርየው። ይች ልብስ ደግሞ እንዴት እንደምታምር እዩዋት። ቁልጭ ያለች ቆንጆ ልብስ፣ ከእውነት እጅግ በጣም ነው የምታምረው። መነኑ ምንም ጥያቄ የለም፣ ሁለታዊ መነን ነው ሁለት አይን መነን ሲሆን ይሄ እንትኑ እራሱ ያስታውቃል። የልብሱ ከንፈሩ ያስታውቃል። ዳር ላይ ያሉ ዝግት ያለ ነው ሲሳብ የሚበጨቅ አይደለም ታይዋለህ። እዚህ ጋር ያለው ነገር አንዳይም መነን ሲሆን ዳሩ ስስት ነው የሚሆን የመጨረሻ። ይሄ ለስፌት እንደዚህ የሚመቱት ነገር ለስፌት አሪፍ ነው። ስፌቱ ሲሄድበት ልብሱ አይ አይበጨቅም። እና እንዴት እንደሚያምር ዩት። ይህቺ አስር ሺህ ብር ናት። አልቀላት አራት ካርብ ናት። ግን ቆንጆ ጥበብ ነች። በጣም ቆንጆ ጥበብ ናት። ከለሩ ሆነ ዲዛይኑ በጣም ያምራል። ነጠለው እስከ ሁለት ሜትር ከሃያ ይሆናል። ልብሱ ቆንጆ ነው። እዛዙት እነዚህ ጥለቶች ደግሞ እንዴት እንደሚያምሩ እዩቸው። ሰማዩ ከለር የሚወድ ይኖራል። ግሪን ከለር የሚወድ ይኖራል። በጣም የሚያምሩ ቀጭን ጥበቦች ናቸው። መነኑ ልስልስ ያለ ሁለታዊ መነን ነው። እንዴት እንደሚያምር እዩት። በጣም ቆንጆ ነው መነኑ። ሁለቱም ነጠለው ትልቅ ነው። እስከ ሁለት ሜትር ከሃያ ነው ነጠለው። እነዚህ ደግሞ ዋጋቸው ርካሽ ናቸው። አስር ሺ ብር ናቸው። አስር ሺ ብር ናቸው። በአስር ሺ ብር ሊቆንጆ ልብስ ማግኘት ትችላላችሁ። ድምቅ ያሉ ሊያምራሉ። የቀጭን ጥለት ጥያቄ ተመልሶልል ተመልሶልል። ይቺ ደግሞ እንዴት እንደምታምር የምታምር ግሪ ልብስ ነች። ትገባለች ቶሎ ቶሎ የሚወጣው ግን ይሄ ልብስ እንዴት እንደምታምር እዩት። አምስት አርብ ነው። ይሄን አስመራ ስፌትም ከታች ከሽከሽ ማሰፋት ትችላላችሁ። በጣም ቆንጆ ጥበብ ነች ብዙ ሰው የሚስማማበት ነው። በአራት አርብ ማሰራት ትችላላችሁ። አንዳንድ ሰው ሶስት አርብን ጥያቄ ያለው ሶስት አርብን ትችላላችሁ። ይሄ ግን አምስት አርብ ነው፣ ካለው መቀነስ ነው። በጣም ነው የሚያምረው። ነጠላው ይሄን ይመስላል። ቀሚሱ ይሄ ነው፣ እንዴት እንደሚያምር በአስመራ ስፌት ማሰፋት ትችላላችሁ። ዋጋው አልቆለት ደግሞ 13 ሺ ብር። ግሪ ልብስ ለምት ወዱ ይሆናል። ይህም ይሄ በወራሽ ሰርቸው እጅግ በጣም ነው የሚያምር። ለሙስሊም እህቶቼ ነው የሰራውላቸው። ከታች ፍለውር አድርጌ ወደውታል። ከታች ፍለውር አድርጌ ሙስሊም ደንበኞቼ ነው የሰራውላቸው። ነገራችን ሙስሊም ደንበኛ በጣም ብዙ ነው ያለኝ። አዎ ይኖራሉ። በደምብ ደስ ነው የሚሉኝ። እግዚአብሔር ያ አሁን እኛ ጋር እየጾሙ ነው እንግዲህ መልካም እኛ ጋር እየጾሙ ነው። መልካም ጾም ይሁንላችሁ። መልካም ሮመዳን ይሁንላችሁ። ለእኛ ደግሞ መልካም ያብይ ጾም ይሁንላችሁ ይሁንልን። ይሄ ዋጋው አልቆለት 12 ሺህ ብር ነው። እሺ ነጠላው ያምራል። መነኑ ቆንጆ ነው። ከፈለጋችሁ ወራጅ ከፈለጋችሁ አንገትና እጅ መሰራት ይችላል። ይሄ በቢጫ ነበረው ወደ ግሪን ተቀይሮ ነው ወደ ቀይም ተቀይሮ አለው። እንግዲህ ወደ ምትፈልጉት ልብሶች አይደል እና አንተ ኮሆነኛ በላይ ታውቃለህ ብያለሁ። በጣም ነው የሚያምሩት እንደምታዩት ችን ቢጫ ጥበብ እዩት። በጣም ቆንጆ ጥበብ ነች እንዴት እንደምታምር ሰፋ ያለች ነች። ነጠላው ይሄን ይመስላል። አራት አርብ ነው ዋጋው አልቆለት ይሄም አስራ ሁለት ሺህ ብር ነው። በምትፈልጉት ዲዛይን ማዘዝ ትችላላችሁ። ቀጭን ጥበብ ደግሞ እንደዚሁ ብድግ አድርገህ የምንለብሰው እንደ ማንኛውም ልብስ ይሆናል። ቀጭን ጥለት ክብደትም የለውም። ቤተክርስቲያን ውድቀን ስትሄድም እንዲሁ ቀለል ያለ ፕሮግራም ሲኖርህም እንዲሁም አንዳንዴ ነጭ ልብስ ልበስ ልበስ ልበስ የሚልህ ነገር ይመጣል። እንደዛ ቀልብ ይሆናል። ይሄ ልብስ እንደምታዩት ከቀጭን ጥለት ትንሽ ሰፋ ያለ ነው፣ ግን የሚያምር ከለር ነው። ተወዱታላችሁ ብዬ አስባለሁ። ይሄ ለተለያየ ፕሮግራም ይሆናቸዋል። ቀይ ሆነ ግሬ ለምትወዱ ትስማሙበታላችሁ በጋራ እጅግ በጣም ያምራል። ነጠለው ይሄን ይመስላል። ሁለት አይን መነን ነው። አራት አርብ ነው። ይሄ አንገትና እጅ ቢሰራ ነው የሚያምረው። ወራጅ ሲሰራ ይሄ ብዙ አያምርም። አንገትና እጅ ተሰርቶ ግን እጅግ በጣም ያምራል። ዋጉ አልቆለት 14 ሺ ብር። መነኑ ሁለት አይን መነን ነው። ከዛ በላይ መነን ደርበን እንደምን ሰራላችሁ። ላስቲክ ፍሪ ሳይዝ ነው ለሰፋው ሰው መጥበብ ይችላል። ታውቃላችሁ እዚህ ጋር ፍሪ ሳይዝ ነው። ከወገብ በላይ ሁለታይ መነን ነው የምንጠቀመው። ከወገበታችን ሁለታይ መነን ነው ልብሳችን፣ ቢሳብ ማይበጨቅ በጣም ነው የሚያምረው። ዋጋው አልቆለት አስራ አራት ሺ ብር። ይች ልብስ ደግሞ እንደምታዩዋት በጣም ነው የምታምረው። ይሄ ነጠብጣቡ በጣም ያሳምረዋል። ነገራችን ላይ እንደዚህ እቺ አይነት ነገር ለልብሱ ውበት የተለየ ውበት ይሰጠዋል። ከሚሆን ነፃ ከሚሆን እንደዚህ ነጠብጣብ ያለው ነገር ያምራል። ቆንጆ ነች። አራት አርብ ነች። ነጠላው ይሄን ይመስላል። ነጠላው ራሱ በጣም ነው የሚያምረው። መነን ሁለት አይ መነን ነው። ነጠለው ሁለት አይ መነን ነው። ቀሚሱም ሁለት አይ መነን ነው። እጅግ በጣም ቆንጆ ነው። አንገትና እጅ ቢጠለፍ ያምራል። የስራችን ጥራት ምንም ጥያቄ የለውም። የልብሳችን ጥራት ጥያቄ የለውም። አንደራደርም በጥራት ላይ። በዚች ብቻ ብትጠለፍ ታምራለች። ይሄው ማጓል ቆለት 14 ሺህ ብር። እቺ ደግሞ ቀይ ይህ ነች፣ ታምራለች። መስቀል መስቀል ነች። በጣም ነው የምታምረው። መነንም ቆንጆ ነው። ነጠለው ይሄን ይመስላል። እንደምታዩት ያምራል። ትንሽ አዲስ ነገር አይደለም። ሀቅ ተናግሮ መሸጥ ነው። ሁነት ተናግሮ ተመሸበት ማደር ይላል ያገር የሰው ሲተረት ትላልክ። አሁን ይሄ መነኑ አንዴ መነን ነው ዋሻቸው አልፈልግም። ለምን የቆየ ጥበብ ነው ዋጋው በሽብር ይሸጥላቸዋል። ግን ሆኖ መነኑ ቆንጆ መነን ነው። ዋጋው አልቆልት 10 ሽብር። እቺን ቀጭ ጥበብ ደሞ ያት እንዴት እንደምታምር እሺ። እቺ በሌላም ከለር ማለት በፐርፕል ነገር አላት አጋጣሚ አልወጣም። በዚህ ከለር ደግሞ በጣም ያምራል። በቢጫ ከለር ማለት በቢጫው ተሸጠ መሰለኝ። የከለር አማራጭ አለው ግን ተሸጠ ከለሩ። ነጠለው ይሄን ይመስላል ቀሚሱ ይሄ ነው። ሁለት ሀይል መነን ነው ይሄ ጥቅጥቅ ያለው ሁለት ሀይል መነን ነው። በጣም ነው የሚያምረው። አምስት አርብ ነው፣ በዛ ላይ አምስት አርብ ነው የተሸመነው። ዋጋው አልቆለት 11 ሺህ ብር ነው። አምስት አርብም ስለሆነ በምትፈልጉት ስታይል ማሰፋት ማስጠለፍ ትችላላችሁ። እቺ ጥበብ ደግሞ አዲስ ነች። ትናንት ነው የገባች ከሸማኔ። በጣም ነው የምታምረው። ግሪን ከለር ለምትወዱ ነው ይሄ። ዘይነት ከለር ምርጫ አለ። አምስት አርብ ነው፣ በዛ ላይ አንድ ሁለት ሶስት አራት አምስት መነኑ፣ ሁለት አይን መነን ነው። እጅግ በጣም ነው የሚያምረው። አዲስ ዲዛይን ነው። ለጠላው ደግሞ እንደዚህ ያምራል። ይሄን በግሩፕ ብታዙት ተታሉ አሸመንላችኋለሁ። ወላ ከላሩን ቀይሪ ብትሉኝ አስቀይርላችኋለሁ። ይሄ ዋጋው አልቆለቴም 14 ሺህ ብር ነው። ከወገብ በላይም ሁለት አይን መነን ነው የምንጠቀመው። ሲሰራ እጅግ በጣም ነው የሚያምረው ቅር እንደዚህ ላድርግላችሁ እንዴት እንደሚያምር እዩት። ዋጋው አልቆለት አስራ አራት ሺህ ብር። በመጨረሻም ለቪዲዮ መዝጊያ ላይ በፊትም አርጎት ቴዲ ላመጣ ትችላለ። እንዴት እንደሚያምር እዩት። ይሄ ነው በግሩፕ ብታዙ ያምራል። ዋጋው ይሄ አስራ አራት ሺህ ብር ነው። ቀበቶ እንደዚህ ተደርጎለት ቀበቶ አለማድረግም ትችላላችሁ። አራት ማዘን ስንጥቅ ነው። ቀበቶ ይሄ የሚነሳ ነው። ከኋላ ቋጥሬው ነው ማስነሳት ትችላላችሁ። ሁለት አይመን ነው። ከወገብ በላይ ሁለት አይመን ነው። ቀጣይ አሁን የግሩፕ ልብስ ብዙ ከስተመር ስለምትፈልጉ ብታዙት እንዲህ በቀላሉ መዘነጥ ትችላላችሁ። ይሄ ቬልቱ ነው። ቬልቱ እንደዚህ ይቋጠራል። እንደዚህ ብሎ ሲታሰር ያምራል። እንደዚህ ያልቆለት ዋጋው 14 ሺ ብር። ወደ ቀጣይ ስንሄድ ደግሞ የከስተመር ልብስ ነው ይሄ። እንዴት እንደሚያምርዩት ፈርጥ አልተተከለበትም። ፈርጥ ገና ይተከላል። እንዴት እንደሚያምርዩት ይህም ቬልት አለው ቤልቱን አላወጣ ነው። መጋጠሚ ቤልት ሲኖር በጣም ነው የሚያምረው። አንገቱ ያምራል፣ የፎቶ አንገት ነው። ቀበቷ አለው። እጇ አጓጉል ነው፣ ያው የከስተመሯ ፍላጎት ነው። ዋጋው ቁልት 25 ሺህ ብር ነው። ይሄ ፈርጥ ፈርጥ ፈርጥ ሲታከልበት ያበራል የበለጠ። ወደ ቀጣይ ስኔት ደግሞ ይሄ የከስተመር ልብስ ነው። ይሄ ወራጅ ነው። እቺን ዲዛይን የተጠቀምናት እዚያ ወጠን ነው። እች ፍሬሟን በትንሽ ነገር ነው የፈለጋችው። እንዴት እንደምታምር እያት። በጣም ነው የምታምረው። እች ዋጋዋል ቁለት 19 ሺ ብር ናት። ማዘዝ ትችላላችሁ። በወራጅ ያለ ወራጅ ቢጠለፍ ያምራል። ያለ ወራጅ እንደዚህ አንገትና እጁ ቢጠለፍ የበለጠ ያምራል። ግን እሷ ስለፈለጋች ትእዛዝ ማክበር ደግሞ ግዴታችን ነው። ኢትዮጵያዊ ኤርትራዊ ደንበኞች በእያላችሁበት እናደርሳለን። አብራችሁን ስለነበራችሁ እናመሰግናለን። ሳምንት ደግሞ ሰዓታችሁን እንጠብቃችሁ ወደ ወሰን ጥበብ ተመልሶ አዲስ ነገር ይዘን እንጠብቃችኋለን። መልካም ሳምንት ይሆንላችሁ።